ሀለበ አለበ ሀለበ አለበ ሀሰበ ሀሰበ አሰበ ሀሰበ ሀሰበ አሰበ ሃበ ሀብሀብ አለ ከዚያም ከዚያም ረገጠ ወዳጅ ሆነ ሃበ ሀብ ሀብ አለ ከዚያም ከዚያም ረገጠ ወዳጅ ሆነ ሀብ ሀበ ማለ ሀብ ሀበ ማለ ሓንበበ አፈራ ሓንበበ አፈራ ሓንከበ አሰፈረ ሓንከበ

ሸበበ ለገበ ሰፋ ያቀማዳ ለገበ ሰፋ ያቀማዳ መረበ ጣለ የአሳ ወጥመድ መረበ ጣለ የአሳ ወጥመድ ማእሰበ ገለሞተ ማእሰበ ገለሞተ

ሰለበ ሰለበ ሰለበ ሰለበ ሰረበ ማገ መጠጠ ጠጣ ሰረበ ማገ መጠጠ ጠጣ ሰበ ዞረ ከበበ ገጠመ የሰራዊት ሰበ ዞረ ከበበ ገጠመ የሰራዊት ሰብሰበ ሕግ ሰራ ሰብሰበ ሕግ ሰራ ሰዓበ ተከተለ ሰዓበ ተከተለ ስእበ ተዳደፈ ረከሰ ስእበ ተዳደፈ ረከሰ ሰከበ ተኛ ሰከበ ተኛ ሴበ ሸበተ የሰው ብቻ ሴበ ሸበተ የሰው ብቻ ርህበ ተራበ ርህበ ተራበ ረበ ረበበ ረበበ የመላክ የደመና ክንፍ ያለው ነገር ሁሉ ረበ ረበበ ረበበ የመላክ የደመና ክንፍ ያለው ነገር ሁሉ ረበበ ዘረጋ ረበበ ዘረጋ ረከበ አገኘ ረከበ አገኘ ረጥበ ረጠበ

ቀጸበ ጠቀሰ የጥቅሻ ተሐዘበ ታዘበ ተሐዘበ ታዘበ ተመንደበ ተቸገረ ተጨነቀ ተጠበበ ተመንደበ ተቸገረ ተጨነቀ ተጠበበ ተማእሰበ ገለሞተ። ተማእሰበ ገለሞተ ተመገበ በላዕ ተመገበ ተመገበ በላዕ ተመገበ ተዓፅበ ተጨነቀ ተደነቀ ተዓፅበ ተጨነቀ ተደነቀ ተጥበበ ብልሃተኛ ሆነ ተተነኳኮለ ተጥበበ ብልሃተኛ ሆነ ተተነኳኮለ ነሃበ ሰራ አነበ ነሃበ ሰራ አነበ ሰራ የብረታ ብረት አነበ የንብ ነቀበ

አመክዓበ እጥፍ ድርብ አደረገ አመክዓበ እጥፍ ድርብ አደረገ አማእሰበ የተፈተ ሆነ ፈታ የሚስት አማእሰበ የተፈተ ሆነ ፈታ የሚስት አማእቀበ አደራ አለ አማእቀበ አደራ አለ አማእተበ አመሳቀለ አማተበ አማእተበ አመሳቀለ አማተበ አስተርከበ አስተዋለ አስተርከበ አስተዋለ አስተዓዘበ ሸና አፈሰሰ አስተዓዘበ ሸና አፈሰሰ አስተዓፀበ አደነቀ አስጨነቀ አስተዓፀበ አደነቀ አስጨነቀ አሰበ አሰበ ሰጠ የደሞዝ አሰበ አሰበ ሰጠ የደሞዝ አሰበ ፈታ ለቀቀ ተወ የሚስት አሰበ ፈታ ለቀቀ ተወ የሚስት አርበ አረበ ገባ የፀሐይ አርበ አረበ ገባ የፀሐይ አቀበ አቀበ ጠበቀ አቀበ አቀበ ጠበቀ አተበ ባረከ አተበ ባረከ አንሰበ አሟረተ አንሰበ አሟረተ አንበበ አነበበ አንበበ አነበበ

አኮረፈ የእንቅልፍ አውጸበ ሰራ የቀለበት አውጸበ ሰራ የቀለበት አዘበ ቆነነ ሰራ የጭራ አዘበ ቆነነ ሰራ የጭራ አጠበ ለቀመ አጠበ ደቀመ አጸበ አስጨነቀ አጸበ አስጨነቀ አጽሐበ ዘበዘበ ነዘነዘ ጨቀጨቀ ነገር አበዛ አደከመ አጽሐበ ዘበዘበ ነዘነዘ ጨቀጨቀ ነገር አበዛ አደከመ ከሰበ ገረዘ ቆረጠ ከሰበ ገረዘ ቆረጠ ከረበ ለቀመ ሰበሰበ የወይን ከረበ ለቀመ ሰበሰበ የወይን ኬረበ አራት ዐይነት አድርጎ ጠረበ ኬረበ አራት ዐይነት አድርጎ ጠረበ ኮረበ ሰቀለ የባጥ እንደ ዳስ ያለው ሁሉ። ኮረበ ሰቀለ የባጥ እንደ ዳስ ያለው ሁሉ። ከበበ ከበበ የማጀብ ከበበ ከበበ የማጀብ ከብከበ ሰርግ አደረገ። ከብከበ ሰርግ አደረገ።

ወከበ ቸኮለ ተጋ። ወከበ ቸኮለ ተጋ። ወጸበ ሰራ የቀለበት። ወጸበ ሰራ የቀለበት። ዘረበ መታ ቀጠቀጠ የመዶሻ። ዘረበ መታ ቀጠቀጠ የመዶሻ ዘገበ ሰበሰበ አከማቸ የገንዘብ ዘገበ ሰበሰበ አከማቸ የገንዘብ የበበ እልል እልል አለ አመሰገነ ዘመረ ዘፈነ የበበ እልል እልል አለ አመሰገነ ዘመረ ዘፈነ ደበበ ዘረጋ የጥላ የዝንቦ ደበበ ዘረጋ የጥላ የዝንቦ ደብደበ ነፋ የሆድ ደብደበ ነፋ የሆድ ደየበ ወጣ አረገ ደየበ ወጣ አረገ ገለበ ሸሸ ጋለበ ነዳ አጠመደ ገለበ ሸሸ ጋለበ ነዳ አጠመደ ገልበበ ሸፈነ ከደነ አለበሰ አከናነበ ገልበበ ሸፈነ ከደነ አለበሰ አከናነበ ጠቀበ ሰፋ ጠቀመ የልብስ ጠቀበ ሰፋ ጠቀመ የልብስ ጠበ ብልሃተኛ ሆነ ጠበ ብልሃተኛ ሆነ ጠበጠበ ጠበ ጻፈ ጠበጠበ ጻፈ ጠብጠበ ገረፈ ጠብጠበ ገረፈ ጤበ ኮላ ኳለ ቀባ ጤበ ኮላ ኳለ ቀባ ጸለበ ሰቀለ ጸለበ